ሰላም ውድ ተከታታዮች እንዴት ናችሁ? ዛሬ እንደዚህ ቆንጆ የሆነ ምግብ ይዤ መጥቻለሁ። ተከታተሉ። በጣም ቀላል ነው። በመጀመሪያ ዝጋ ሽንኩርት እናደርጋለን። ውድ ተመልካቾቼ ሽንኩርታችንን ካረግን በኋላ የምንፈልገውን ያክል ዘይት እናደርጋለን። ዘይታ ና ብዛ ስንጠቀም ስለዚህ ሽንኩርታችንን በዘይታችን ጠብሳለን። እንግዲህ እንደዚህ ሽንኩርታችንን ከጠበስን በኋላ በርበሬ እንጨምራለን። እኔ የተጠቀምኩት ሁለት ማንኪያ በርበሬ ነው። እናንተ ያው እንደ ቤተሰባችሁ ልክ ነው የምትሰሩት። ስለዚህ በርበሬያችንን እናቁላላለን። እንግዲህ ዘይቱ ትንሽ ስለሆነ በርበሬው ጋር በርበሬውን አላዋሃደውም። እኔ ትንሽ ዘይት ጠብያ ምንድን ነው ውሃ ጠብ እያደረግኩኝ አቁላለዋለሁ ማለት ነው። ዘይቱ ትንሽ ስለሆነ እንደምታውቅ ደረቅ ነው። ስለዚህ እንዳይቃጠልብኝ ውሃ ትንሽ ትንሽ ውሃ እያደረግኩኝ በርበሬያችንን እንጠብሳለን። ሳና በዛ ትንሽ ትንሽ እያደረግን እንጠብሰዋለን። ስራዬን የወደዳችሁ ለቤት አዲስ የሆናችሁ ላይክና ሰብስክራይብ በማድረግ ቤተሰቡኑ፣ ነባሮች እንደተለመደው ላይክ፣ ሼር፣ ኮሜንት በማድረግ አበረታቱ። ለምታበረታቱ ክበሩልኝ፣ ከልብ ነው ማመሰግነው። እንግዲህ እንዳያችሁት በዚህ መልኩ ትንሽ ውሃ እያደረኩኝ እያበሰልኩት ነው ወይም እያቁላላሁት ነው። እንዳያችሁት ዘይቱ ትንሽ ነው መጀመሪያ ላይ እያደረኩት እና ግን እየቆየ ሲሄድ ቅቤም ሲጨመርበት፣ ቅባቱ ይወጣል። ስለዚህ መጀመሪያ ላይ ዘይት አታብዙ። እንግዲህ በዚህ መልኩ እንደዚህ ጥብስ ካደረግኩት በኋላ ቲማቲም እንጨምራለን። ውድ ተመልካቾች ተፈይቶ የተዘጋጀ ቲማቲም አለ። ቲማቲም ነው የምንጨምረው። እንግዲህ እንዳያቃጥለን በደንብ ጠብሸዋለሁ። ከዛም ቲማቲማችንን እንጨምራለን። የተፈጨ ቲማቲም ነው የጨመርኩት። ውድ ተመልካቾች ቀጥቅጣችሁም እንትኑን ልጫውልጣችሁ ማረግ ትችላላችሁ። ወይም ደግሞ ንዝፈታችሁ መጠቀም ትችላላችሁ። እንግዲህ ቀለል ያለች ምግብ ቆንጆ ምግብ የዶሮ ወጥ የዶሮ ወጥ የዶሮ ወጥ የምትል ወጥ ናት። ስለዚህ በአጭር ሰዓት እንደዛ አድርገን በቀላሉ መስራት እንችላለን። እኔ ነጭ ሽንኩርት መጀመሪያ ላይ አላደርግም። ነጭ ሽንኩርት መጀመሪያ ላይ ስናደርግ ከታች ይይዛል። ስለዚህ እንደዚህ በኋላ ላይ ብናደርገው ነጭ ሽንኩርቱን አሪፍ ነው ባይ ነኝ እኔ ከሞከርኩት አንጻር ነው፣ እንደዛ እምላችሁ። መጀመሪያ ላይ ሲደረግ ነጭ ሽንኩርቱ ቶሎ ቂጥ ይይዛልና ለዛ ይረዳናል። እንግዲህ እንዳያችሁት አንድ ላይ አቀላቅለነዋል። በዚህ መልኩ አሁንም እናቁላለዋለን፣ በርበሬያችንን እንዳያቃጥለን። እንግዲህ ከቲማቲማችን ጋር በዚህ መልኩ እየጠበስኩት ነው፣ ውድ ተመልካቾች። እንግዲህ ድስታችን እንዳይዝብን ትንሽ ውሀ እናደርግበታለን። በጣም ውሀ እናበዛም። ወፈር ያለ ስልስ ነው መጀመሪያ ላይ የምንሰራውና ስልሱ ወፈር አድርገን ለመስራት ውሀ ሳታበዙ ወፈር አድርጋችሁ ስሩት። ውድ ተመልካቾች እንግዲህ እንዳያችሁት ብዙ ውሀ አልጨመርኩም። በዚህ መልኩ ትንሽ ነው የጨመርኩት። አሁን እንግዲህ ገጥመን እናበስለዋለን የተወሰነ ደቂቃ እሳታችንን ቀነስ በማድረግ ቀስ ብሎ እንድንተከተክ እናደርገዋለን። አያችሁት፣ እንደዚህ የተንተከተከ ሲቆይ ቅባቱ ይወጣል። አሁን ቅባቱ እየወጣ ነው። እንግዲህ ቅቤ ሳይጨመርበት መጀመሪያ ላይ የነበረው ዘይት እየወጣ ነው። እንግዲህ እዚህ ጋር የምንፈልገውን ያለን ቅመም ማድረግ እንችላለን። ኮረሪማ ሊሆን ይችላል፣ መከለሻ ሊሆን ይችላል። የፈለግነውን ነገር መጠቀም እንችላለን። ጨው ነው የጨመርኩት፣ ውድ ተመልካቾቼ። ከዛም እኔ መከለሻ ነው የምጠቀመው፣ መከለሻ ነው የጨመርኩት። ስለዚህ እናንተ መከለሻ ካላችሁ ወይም ደግሞ ኮረሪማ ካላችሁ ያላችሁን ነገር መጠቀም ትችላላችሁ። ስለዚህ ሰዓታችንን በመቀነስ አሁንም እንተዋዋለን። እንግዲህ እንዳያችሁት እንደዚህ ቆንጆ ሆኖ ደርሷል መቅሏችን ከአሁን በኋላ እየጨረስን ነው። እንግዲህ ከለሩም እንደምታዩት የዶሮ ወጥ ቆንጆ እንደ ዶሮ ወጥ የሆነ ነው። ጣሙም ደግሞ ልክ እንደ ዶሮ ነው። እንግዲህ ቅቤያችንን የምንፈልገውን ያክል ቅቤ እንጨምራለን። ቅቤ ጨምር ያለው እንግዲህ እንደዚህ አንድ ላይ ያቀላቅለነዋል። እዚህ ጋር የተቀቀለ እንቁላል አለኝ። የተቀቀለውን እንቁላል ስትፈልጉ እንደዚህ በቁመቱ ስትፈልጉ በአግድም በፈለጋችሁት ክተፉት። ካልፈለጋችሁም እንዳለ እንቁላሉንም ማስገባት ትችላላችሁ። እንደ ሳሰነጥቁ እኔ ግን እንደ ሰንጠቅ ሰንጠቅ አርጌ ነው ያደረግኩት። ከዛ አሁን እንቁላላችንን እንጨምራለን። እንዳያችሁት ቅባቱ ብዙ ነው፣ ግን እንቁላል ስናደርግበት ያው እንቁላሉም ስለሚመጣው መጨረሻ ላይ ይቀንሳል እንጂ እንዳያችሁት ቅባቱ ይበዛል ብዙ ነው። እሳት እየመታውስ ሲቆይ ዘይቱ ይወጣል። እንዴት እንደሆነ ለቅ ስለዚህ በዚህ መልኩ እንግዲህ መጀመሪያ ላይ ያሳየኋችሁን እንቁላል ጣል ጣል እናደርገዋለን። እንግዲህ እኔ የተጠቀምኩት አራት እንቁላል ነው። እናንተ የፈለጋችሁትን ያክል እንቁላል መጨመር ትችላላችሁ፣ እንዳልኳችሁ እንደ ቤተሰባችሁ። አሁን እንግዲህ እሳታችንን አጥፍተናል። ትንሽ ቀዝቀዝ እስከሚል ድረስ እንጠብቀዋለን። አሁን ቀዝቅዟል። አሁን ምንድን ነው የምንጨምረው? አይቤ ነው የምንጨምርበት ውድ ተመልካቾች። ልክ ከቀዘቀዘ በኋላ ነው፣ በጣም ቀዝቃዛ ቀዝቃዛ ሳይሆን ያው ትንሽ በረድ ካለ በኋላ እንጨምራለን አይቤያችንን እንግዲህ አይቢያችንን ከስልሱ ጋር የሚበቃውን ያክል አይቤ እንጨምራለን። እንግዲህ እንቁላላችን ፍርስርስ እንዳይልብን ቀስ አድርገን እንደዚህ እኔ እንደምነካው ነካ ነካ እናድርገውና እናዋህደዋለን አይቤውን ከስልሱ ጋር ውድ ተመልካቾች፣ በጣም ነው የሚጣፍጠው፣ ሞክሩት። እኔ በጣም ነው መወደው፣ በጣም ነው የወደድኩት። ስለዚህ እንደምታወት ያው የዶሮ ወጥ ማለት ነው፣ ስጋ ነው እንጂ ለው ያው ዶሮ ማለት ነው። ጣዕሙ ግን በጣም ነው የሚጣፍጠው። ውዶቼ በጣም ነው የምትወዱት። ሞክሩት እላችኋለሁ። እኔ ወድቼዋለሁ በጣም። እንግዲህ አብረን እንቀምሳለን። እንግዲህ በዚህ መልኩ እንቀምሰዋለን። በጣም ነው የሚጣፍጠው። ላጉርሳችሁ አይባል ሩቅ ነገር ያለ ሰው ግን እኔ በጣም ነው የወደድኩት። የምር የምር ሞክሮት፣ ቀላል አሰራር ነው። በጣም ነው የሚጣፍጠው። እንግዲህ በተመሳሳይ ስራ በሌላ ቢዲዮ እስከምንገናኝ ባያላችሁበት ሰላሙን፣ ውድ ተመልካቾቼ